እመጓ አለማየሁ ዋሴ። ምዕራፍ አስር። ከአሜሪካ መልስ የምፈልገው ነገር ግልጽ ሆነልኝ። እጅግ የከበረ ነገር ለመፈለግና ለታላቅ በረከት እንደ ተጠራው አመንኩ። ምን እንደምፈልግ ሳላውቅ በጉጉት ስቃትት የነበረው አሁን ደግሞ ታላቅ ናፍቆትና የከበረ ቅርስ ፍለጋ ስሜት ውስጥ ገባው። ፍለጋዬ ከተራ ጉጉት ልቆ ታላቅ የሕይወት ጥሬ እንደሆነ አድርጌ የተቀበልኩት። ይሁንና ለዚህ ፍለጋ የተገባው አለመሆኔን ሳስብ አፍረት የሚሰማኝ ቢሆንም ከእኔ ሕይወት ይልቅ የቅዱሱ ጽዋ የተስፋ ብርሃን በለጠና አንዳች የሚያበረታ ኃይል ተሰማኝ። እናም ፍለጋዬን የምድር ዳርቻም ቢሆን ላላቋርጥ በአባ ድሪል ስም ቃል ገባው። ሆኖም የት ብዬ ነው የምፈልገው የሚለው ጥያቄ ገና አልተመለሰም ነበር። የምፈልገው ነገር መርፌ ቢሆን ከተደበቀበት የጭድ ክምር መሃል ለመፈለግ መጀመሪያ የጭዱ ክምር የት እንዳለ ማወቅ አለብኝ። የምፈልገውን ነገር ካወቅኩ የሚቀረው ቀላል ነው። ቢያንስ የእንቆቅልሹን ግማሽ መፍታት ይቻላል ብዬ ተስፋ አድርጌ ነበር። ነገር ግን ከየት እንደምጀምር እንኳን ፍንጭ የለኝም። ፍለጋውን በስህተት አቅልዬ እንደ ተመለከትኩት በኋላ ገባኝ። በእጀ ያለው ነገር ቢኖር ውስተ ከርሰ መጓል አቃላዊት ይሄሉ በቆለኛዋ የልጅናት ሆድ ውስጥ ይኖራል የሚለውና መልእክቱ ገና በውል ያልተገለጸው ጽሑፋዊ ፍንጭ ብቻ ነበር። ታዲያ ቆለኛዋ የልጅ እናት ማናት ብዬ ራሴን ከጠየቅኩ በኋላ የሆነ ነገር ትዝ አለኝ። ናዳ ማርያም በሄድኩበት ወቅት ገበሬው መንገድ እንዲያሳልፈኝ ኮድ መሳይ መልእክት የነገሩኝ መነኩሲት ብለውሃል ቆለኛዋማ ሆይ ያሉኝ ትዝ አለኝ እንዴ ታዲያ እርሳቸው ሆድ ውስጥ እንዴት አልኩኝና፣ ንግግሩ በምሳሌ የተነገረ እንጂ በቀጥታ የሚተረጎም አለመሆኑ እንደገና ታወቀኝ። ሂጄ ታዲያ ለምን አልጠይቃቸውም አልኩኝ። ሆኖም በሁለት ምክንያቶች ወደ ናዳ ማርያም መመለስን ልቦና ያልተቀበለውም። አንደኛ ነገር ቆለኛዋ እማሆይ አድራሻቸው ከገዳሙ ይሁን ወይም ከሌላ ቦታ የመጡ መናኝ ማረጋገጫ የለኝም። መልካቸውን እንኳን በአግባቡ አላየሁትም። ቆለኛዋ ማሆይ ተብሎ ደግሞ በሚስጥራዊው ገዳም ውስጥ መጠየቅና መፈለግ ሞኝነት መሆኑ ታወሰኝ። ሁለተኛ፣ አባ መርሀ ጽድቅ፣ እርፍ ይዞ ወደ ኋላ የሚል የለም ያሉኝ ደግሞ ትዝ አለኝ። አሁን ላይ ሁኜ የሳስበው ገዳማውያኑ የነገሩኝ ነገር አንድም መሬት ጠብ የማይልና በትክክል እንደተነገረኝ መፈጸም ብቻ ወደ ግቤ እንደሚያደርሰኝ አመንኩ። በዚህ ሁኔታ የቆለኛዋን የልጅናት ፍንጭ እስካገኝ ድረስ ሌት ተቀን እያሰላሰልኩ ስራዬን እየሠራው መቆየት እንዳለብኝ አመንኩ። ይሁን እንጂ አእምሮዬ ሰላም እየራቀው ውስጤ እየተረበሸ እንደሆነ ይገባኛል። እንቅልፌም ጨርሶ ጠፋ። ዝም ብሎ ከመገላበጥ በቀር ሰላም ራቀኝ። ባለቤቴም ሁኔታዬን እያየች ምን የወንከው ነገር አለ ትለኛለች። በተደጋጋሚ ምንም እላታለሁ። የግዴን ፈገግታ እያሳየው ቢሮ ውስጥ ወንበር ላይ ቁጭ እንዳልኩ በሐሳብና በትካዜ ጭልጥ ብዬ እጓዛለሁ። አንዳንዴ ጸሐፌ ወረቀት አምጥታ ጠረጴዛ ላይ ያስቀምጣልኝ ስትሄድ የማላስተውልበት ጊዜም ነበረ። ሰሞኑን ደህና አይደለም። በሀሳብ ጭልጥ ብለህ ትሄዳለህ። ምንድን ነው የሆንከው? ትለኛለች። ምንም እላታለሁ። ለምን እረፍት አትወስድም? ትለኛለች። አይ፣ አያስፈልገኝም ደህና ነኝ እላታለሁ። እንደ እውነቱ ከሆነ የሥራ ፍላጎቴና ትዕግሥቴ ሁሉ ተሟጦ ነበር። ከሰው ጋር ቁጭ ብዬ ከስብሰባ መካከል ሁኜ ለይስሙላ የሰማው ለመምሰል አንገቴን እነቀንቃለሁ እንጂ በሐሳብ አልኖርም ነበር። አንድ በጣም የምወደው የቅርብ ጓደኛዬ ደግሞ አንድ ቀን ንፋስ እንቀበል ብለን አባይ ዳር ተቀምጠን እያለ ራሴን እያሻሸ እዚህ ውስጥ ለብቻ የምታጉላለው ሀሳብ ያለ ይመስለኛል፣ ለምን ተንፍሰው ወይም ጽፈው አትገላገልም አለኝ። ሁሌም ከልብ በመነጨ ወዳጅነት ስለሚመክረኝ ሀሳቡን ተቀብዬ ዩኒቨርስቲ ውስጥ የታሪክና የአንትሮፖሎጂ መምህር ወደ ሆነው ሌላኛው ወዳጄ ወደ ዶክተር ክበበው ሂጄ የሚረዳኝ ነገር ካለ ብዬ ጉዳዩን በዝርዝር አስረዳሁት። በጥሞና ካዳመጠኝ በኋላ ስማ ሲሳይ፣ እዚያ ሀገር ብዙ ሚስጥራዊ የሆኑ ቅርሶች እንዳሉ ይነገራል። አንዳቸውም ግን በግልጽ የሚታዩና የሚጨበጡ አይደሉም። ሳይንሳዊ በሆነ መልኩና ምክንያታዊ ሆኖ ለመረዳትም ሆነ ለማስረዳት በሩ ክፍት አይደለም። ግዝት ነው ወይም ሚስጥር ነው ተብለህ ትከለከላለህ። ምክንያቱም የሌለ ቅርስና ታሪክ ስለሆነ ነው። ስለዚህ ይህ ቅዱስ ጽዋም ወደ ኢትዮጵያ ሊመጣበት የሚችል የታሪክ አጋጣሚ ይኖራል ብዬ አላምንም። ከኖረም ሊኖር የሚችለው በጀዙዊቶች ወይም በመስቀል ጦረኞች እጅ አውሮፓ ውስጥ የሆነ ሚስጥራዊ ቦታ ነው። ስለሆነም የሌለ ቅርስ ለመፈለግ እጅግ ቁልፍና ዝግ የሆኑ መነኮሳትን ልብ አስከፍታለሁ ብለህ ጊዜን አታጥፋ አለኝ። የወዳጄ ምክር በአእምሮዬ ውስጥ ቦታ አግኝቶ ለመቀበልና ጉዳዩን ለመርሳት ብሞክርም ልቦናዬ ግን አልፈቀደም። እናም ቆለኛዋ የልጅናት ማና ትላለው ጧት ማታ ሶስት የምጦ ወራት እየተንቀራፈፉ በግድ አለፉ። አንድ ቀን አስራ አንድ ሰዓት አካባቢ ከቢሮዬ ወጥቼ ወደ ቤቴ በጊዜ ገባው። ጭንቀቱም ስለረበሸኝ ሶፋ ላይ ጋደም ብዬ ቴሌቪዥን መከታተል ጀመርኩ። ሰዓቱ የአማራ ክልል ቴሌቪዥን ፕሮግራም የሚተላለፍበት ነበር። የአማርኛ ባህላዊ ዘፈኖች ሲያቀርቡ ከቆዩ በኋላ የዜና አወጃ ሰዓት መድረሱን አስቀድመው ዜናውን ማንበብ ቀጠሉ። የዜና አወጃው ባይጠናቀቅም አዲስ ነገር ስላላገኘሁበት ትኩረት መስጠት ተሳነኝ። ትንሽ ቆይቶ ግን አንድ ዜና ድንገት ደንገጥ አደረገኝ። በሰሜን ሸዋ ዞን በመንዝላለው ማማ ምድር ወረዳ ማዳበሪያና ምርጥ ዘር በመጠቀማቸው ምርታቸው እንደጨመረ አርሶ አደሮች ገለጹ። የሚለው ዜና ደንገጥ ያደረገኝ መንዝላለው ማማ ምድር የሚለው ሐረግ ነበር። እናም ያ እየሰለቸውት ከነበረው የዜና ወጃ ወጥቼ በሐሳቤ ወደ መንዝ ላሎ ማማ ምድር ከመቅጽበት ነጎድኩ። የመጀመሪያ ዲግሪ ትምህርቴን ጨርሼ ከዩኒቨርሲቲ እንደወጣው ሥራ የጀመርኩት መንዝ ላሎ ማማ ምድር ወረዳ ነበር። ሦስት ዓመት የተፈጥሮ ሀብት ልማትና ጥበቃ ባለሙያ ኃላፊውኝ ሰርቻለሁ። እኔ ሥራ ስጀምር ሁለት ራሳቸውን የቻሉ ወረዳዎች ነበሩ ላሎ ምድርና ማማ ምድር። መጀመሪያ ላሎ ምድር ሁለት ዓመት ሠራው። ከዚያም ሁለቱ ወረዳዎች ወደ አንድ ወረዳ ሲዋሃዱ ተጨማሪ አንድ ዓመት ሠርቻለሁ። የሕይወትን ምንነትና ውጣ ውረድ የተማርኩበት ስለሆነ ልዩ ትዝታ አለኝ። እናም ሁልጊዜ መንዝ ሲነሣ ሰውነቴ ስንጥቅ ይላል። ያሳለፍኳቸውን ዓመታት፣ ጓደኞቼን፣ ወዳጆቼን ኑሮዬንና ጠቅላላ ሀገሩን እያስታወስኩ በሐዘንና በደስታ ትዝታ እናት ጀመር። ምዕራፍ አስራ አንድ መንዝ ተብሎ የሚታወቀው ሀገር በወቅቱ በአራት ወረዳዎች የተከፈለ ነበር። ጌራ ምድር ዋና ከተማው መሃል ሜዳ ማማ ምድር ዋና ከተማው ሞላሌ፣ ላሎ ምድር ዋና ከተማው ወገሬና ቀያ ገብርኤል ዋና ከተማው ዘመሮ ነበሩ። መደበኛ አውቶቡስ ከአዲስ አበባ ወይም ከደብረ ብርሃን ተነስቶ በሞላሌ አድርጎ መሃል ሜዳ የሚሄድ ቢኖርም መንገዱ አስቸጋሪ ስለሆነ አውቶቡሶች ብዙ ጊዜ መስመራቸውን ይሰርዛሉ። ይህ ችግር ያስመረረው የመንዝ ሕዝብ ገንዘብ አዋጥቶ አንድ መለስተኛ አውቶቡስ ገዝቶ ነበር። የአውቶቡሷ ስም የመንዝ ወርቅ ትባል ነበር። ለመጀመሪያ ጊዜ ወደ መንዝ ከደብረ ብርሃን ተሳፍሬ የሄድኩት በየመንዝ ወርቅ አውቶቡስ ነበር። በወቅቱ አዲስ ስለነበረች ደስ ስትል ነበር። ከደብረ ብርሃን ተሳፍረን ሞላሌ እስክንደርስ ድረስ ሀገሩ በሙሉ በጉም ተሸፍኖ ስለነበር ሆዴ እየተሸበረ ነበር የሄድኩት። ሹፌሩ አንድ ባህላዊ ዘፈን ከፍቶ እርሷኑ ብቻ እየደጋገመ ያሰማን ነበር። ከዘፈኑ ዋና ግጥሞች ውስጥ በወድህ ነው እንጂ የማነክሰው እኔ ራሴን ችዬ ቁሜ የሚሄድ ሰው ይል ነበር። አንዳንድ ተሳፋሪዎች በዘፈኑ በመሰላቸት ለምን አይቀይርልንም ሲሉ፣ አንዱ ቀልደኛ መንዜ እባካችሁ ተውት የሚያስነክስ ፍቅር ይዞት ይሆናል ሲል እኔን ጨምሮ በሳቅ አጀብ ነው። ከሞላሌ ከተማ ከአውቶቡስ ወርጄ ከሁለት ቀን አዳር በኋላ ወደ ተመደብኩበት ላሎ ምድር ወረዳ ዋና ከተማ ወገሬ ስሄድ መደበኛ የሕዝብ ትራንስፖርት ስላልነበረ ሻንጣይን ባህያ አስጭኜ በግሬ እንደሄድኩ አስታውሳለሁ። ረትመት የተባለውን በገደል ውስጥ የሚያልፍ አስፈሪ ወንዝ ሲሻገር ከዓለም ሁሉ ወደ ተገለለ ስፍራ ለግዞት የሚሄድ መስሎኝ ልቤ በተስፋ መቁረጥ ተሰብሮ ነበር። ለነገሩ የቀድሞ ነገሥታት ተቀናቃኞቻቸውን በግዞት የሚያስቀምጡት በዚህ ወረዳ በሚገኝ አፍቀራ በተባለ ኮረብታማ ቀበሌ ነበር ሲሉ ሰምቻለሁ። ወገሬ እንደደረስኩ ጭራሽ ተስፋ የሚያስቆርጥ ነገር ገጠመኝ። ማረፊያ ሆቴል የለም፣ ምግብ ቤት የለም። በቃ እዛ ቦታ አዲስ መጤ ሁነህ ገንዘብ ምንም አይፈይድልህም። በበጎነት የሚቸር መስተንግዶ እንጂ በገንዘብ የሚገዛ አገልግሎት ገና አልተለመደም ነበርና ቀደም ብሎ ተመድቦ የነበረ የግብርና ባለሙያ ተቀበለኝ። ሰማኒያ ሳንቲሜትር ስፋት ባላት ታጣፊ አልጋ ላይ ለሁለት ተቃቅፈን ሳይሆን ተጣብቀን ተኛን። በበነጋታው ጓሳ ከተባለ ሳር ለችግኝ ጣቢያ ሰራተኞች ክፍያ በተላከ ስንዴ ጆንያ የራሴን ፍራሽ አሰፋው። የመጀመሪያዋ የግል ንብረቴ ማለት ነች። ከሳምንት በኋላ ተጨማሪ ባለሙያዎች መጡና ጨዋታና ደስታ እየተፈጠረ መጣ። መብራት የለ፣ ትራንስፖርት የለ፣ ሆቴል የለ መዝናኛ ብሎ ነገር የለ። ብቻ ደስተኞች እንደነበርን ትዝ ይለኛል። እየተለማመድን ስንሄድ ደግሞ ድንበሬና መሳፍንት ደስታችንን እየጨመሩት ሄዱ። የግብርና ባለሙያዎች ናቸው። ማታ እራት ለመብላት የምንሰበሰበው ወደ ሁለት ሰዓት አካባቢ ነበር። ቤቱ ይጨልማል፣ ያው ያለው ኩራዝ በቂ ብራን አይሰጥም። ታዲያ ሁልጊዜ ማታ ማታ ያገኘነውን ራት በልተን ስናበቃ ድንበሬና መሳፍንት ያለምንም ዘፈን ወይም ሙዚቃ ተነስተው እስክስታ መውረድ ዳንኪራ መምታት ይጀምራሉ። በጨለማ ውስጥ እላክሽ እናክሽ፣ እላክሽ እናክሽ። እንዴ እናንተ ምን ሆናችኋል? አረባካችሁ አርፋችሁ ቁጭ በሉ ሲባሉ እንዴ እኛ ታዲያ ስንጠግም ምን እናድርግ ይላሉ። በቃ ሁልጊዜ ጥጋብ ነው በእነሱ ቤት። እኛም በሳቅ ፍርስ እንላለን። ሌላው የደስታችን ምንጭ ደግሞ ይታያል ነበር። ይታያል የትምህርት ጽሕፈት ቤት ባለሙያ ነበር። እንደ እርሱ ሥጋ የሚወድ ሰው አይቻላውቅም። ካለም ወይ አንበሳ፣ አሊያም የውሻ ዝርያ ያለበት መሆን አለበት። ከረቡና ካርብ ውጭ ሁልጊዜ ከስራ በፊት ጠዋትና ከስራ በኋላ የሚታረድ ፍሪዳ ወይም አዙሪት የያዘው በግ መፈለግ ነበረበት። ቢያንስ በሳምንት ሶስት ቀን አዙሪት የያዘው በግ አያጣም ነበር። መንዝ የበግ አገር ነው። ጦስኝ የሚባል ሳር መሰል ተክል ስለሚበሉ ሥጋቸው በጣም ይጣፍጣል። ታዲያ አዙሪት የሚባል የጭንቅላት በሽታ ያጠቃቸዋል። አዙሪት የያዘው በግ ቀጥ ብሎ መሄድ አይችልም። አንድ ቦታ ላይ እምቧ ለሌ እየዞረ መዋል ነው። በዚህ በሽታ የተያዘ በግ ብዙ ጊዜ አይድንም። ከተወሰነ ጊዜ በኋላ በረሃብ ይሞታል። ስለዚህ ገበሬዎቹ ከመሞቱ በፊት ተሽቀዳድመው በርካሽ ይሸጧቸዋል። ይታያል ይሄኔ ተደራድሮ ዋጋ ጨርሶ በየቢሮ መጥቶ ይነግረናል። ብዙ ጊዜ ከአስራ አምስት እስከ ሀያ ብር ይገዛቸዋል። በዚሁ መሠረተኛም አንድ ብር ከሀምሳ እስከ ሁለት ብር ከሀምሳ እያንዳንዳችን መክፈል ይጠበቅብናል። ከሥራ መልስ ከሥራ መልስ በጉ ይታረዳል። በእርዳታ ዘይት ቆርቆሮ ተከትክቶ ሁለመናው ይቀቀላል። ሲበስል በትሪ ተገልብጦ ይበላል፣ አለቀ። የይታያል አስደሳችነት የሚጨምረው ግን ሥጋውን ከመብላታችን በፊት ስለ ሥጋው በሚያደርገው ተወዳጅ ስብከት ነበር። እንደ ይታያል ስብከት ከሆነ ከጤነኛው ሁሉ ይልቅ አዙሪት የያዘው በግ ስጋው በጣም ጣፋጭ ነው። ስጋም ደግሞ በጠቅላላው ለሰው ልጅ እጅግ አስፈላጊ እንደሆነ አዘውትሮ ይሰብካል። ከዚህ በኋላ ስጋው ሲበላ ልዩ የሆነ አስቂኝ ጨዋታ ከየት እንደሚመጣ አይታወቅም። ብቻ እምባችን ጠብ እስኪል እንስቃለን። ተበልቶ እንዳለቀ እንደተለመደው ሁሉ የድንበሬና የመሳፍን ትስክስታ ይቀጥላል። በዚህ ጊዜ ሌሎችም ይጨምራሉ። አረ ባካችሁ፣ ሰው እንረብሻለን ሲባሉ እንዲ ታዲያኛ ስንጠግም ምን እናድርግ በማለት የተለመደ መልሳቸውን በአንድ ቃል ይሰጣሉ። የአንደኛው ቀን ገጠመኛችን ግን ለየት ያለ ነበር። ይታያል በአካባቢው የፍሪዳ ስጋ መኖሩን ሰምቶ ኑሮ ሁለት መደብ ይገዛና እንደተለመደው ከስራ መልስ የሚደርስብንና አዋተን ሰብሰብ ብለን ስጋውን በጥሬው ስንበላ መሳፍንት ከመስክ ስራው ተመልሶ ከተፍ አለ። ሲያይ ከበን እንዳንበሳ ይሄን ጥሬ ስጋ አሳሩን እናሳየዋለን። እንዴ እንዴት ጥሬ ስጋ ትበላላችሁ? አንትራክስ ቁርባ በስፋት ያለበት ሀገር ነው፣ እያንዳንድ ብትታመም መድኃኒት የምታገኝ ይመስለዋል? ብሎ መብላት እንድናቆም ጮኸብን። ይታያል ግን ለእንዲህ ያለ ሀሳብ በቀላሉ የሚንበረከክ አልነበረምና ፈጠን ብሎ መምሪ ሰርጸ ስጋውን ሳመጣ ቁርባ የያዘው ከብት ሙሉ ለሙሉ ሳያዳክመው ከታረደ ስጋው እንዲያውም ለቁርባ መከላከያ ይሆናል ሲሉ ሰምቻቸዋለሁ አለና የስጋ ጥብቅናውን ገለጸ። መሳፍንት ከደብረ ዘይት እንስሳት ሕክምና ኮሌጅ በዲፕሎማ የተመረቀ ረዳት የእንስሳት ሐኪም ስለነበረን የተቆጣን፣ ማንም የሰማው ስለሌለ አኩርፎ ሂዶ ባሻጋሪ ቁጭ አለ። እኛም እየተሳሳቅን መብላታችን እንቀጠልን። ትንሽ ቆይቶ እንዲህ አለ። እያንዳንድሽ ተለቃቅመሽ በአንተራክስ ፈነዳተሽ መሞትሽ እንደማይቀር እወቂ። ታዲያ ሁልሽም ተለቃቅመሽ ሙተሽ እኔ ብቻዬን ቀርቼ ምን እሰራለሁ? አለና ቢላዋውን ይዞ ቀረብ አለ ሊበላ። ሁላችንም በሳቅ ፍርስ አልን። ብዙ ጊዜ ግብዣውን የሚያስተናብረው ደግሞ እስከዚያው የሚባለው ጓደኛችን ነበር። እስከዚያውን አሁን እዚህ አይተው ከሆነ ከመቼው ከዚያ እንደደረሰ አይታወቅም። የአንድ ኮንትራክተር ሳይት ፎርማን ሆኖ የወረዳውን መስተዳድር ጽህፈት ቤት ግንባታ ለመቆጣጠር የመጣ የሚወደድ ከውካዋ ነበር። ታዲያ በተወዳጅነት ለመበላለጥ ሲሉ ከመሳፍንት ጋር የሚያደርጉት ብሽሽቅ ደግሞ ለእኛ ሌላኛው የሳቅ ምንጭ ነበር። አንድ ቀን ግን እንዲህ አለን፣ ወደ አዲስ አበባ ይጄ ትምህርት መቀጠል አለብኝ ሲሆን ዲግሪ ካለዚያ ዲፕሎም መያዝ አለብኝ አለን። እኛም ጥሩ ነው ተምረ ራስህን ችለህ ኮንትራክተር ብትሆን ደስ ይለናል አልነው። የመሄዱ ነገር ቁርጥ ሲሆን እንደተለመደው አዙሪት የያዘው በግ ታርዶ ተጨፍሮ በመጨረሻም ተላቅሰን ተለያየን። እስከዚያው ሆየ ግን በሳምንቱ ተመልሶ ወገሬ ከቻለ በቃ ሳቅ ሆነ። ለተበሻሻቂውና ተወዳዳሪው መሳፍንት ግን የእስከዚያው መመለስ ለብሽሽቅ ስለተመቸው ሁልጊዜ ይችኑ እያነሳ ያበሳጨው ገባ። መሳፍንት ብሽሽቁን አጉልቶ ሊያሰማ ሲፈልግ በልዩ ዜማው ውይ ይልና እኛም አንተን ሰው ብለን በጋ አርደን አልቅሰን መሸኘታችን ተእንግዲህ አንተን ጥቁር ድመት አርደን ካልሸኘን በስተቀር ቆርጠህ ትሄዳለህ ማለት ዘበት ነው እያለ ያበግነው ነበር። ዱሮ ሳዝሩት የያዘው በግ ታርዶ ሲሸኝ ዙሮ መምጣቱ ምን ያስገርማል ይልና አቶ ይታፈሩ እንኳ ሳይቀር በዚህ ላይ ይጨመርበታል። ለነገሩ ሁልጊዜም የጨዋታው አጋጋይ አቶ ይታፈሩ ነበር። ዕድሜው በወቅቱ ከሀምሳ በላይ ነበር። እንደነገረን ከሆነ በአብዮቱ ወቅት በኢህአፓ አባልነት ተጠርጥሮ ብዙ ተሰቃይቷል። ሕይወት ብዙ ያስተማረችው ሰው ስለሆነ ማግኘትንና ማጣትን፣ መከበርንና መዋረድን በደንብ ያውቀዋል። እናም ከእኛ ከታናናሾቹ ጋር ሲጫወት ለእኛም ልዩ ደስታ ይሰጠን ነበር። መንዝ ውስጥ የትም መወለድ ቋንቋ ነው። አብረ ከኖርክ ቤተሰብ ትሆናለህ። ለነገሩ በሕዝብ አውቶቡስ ውስጥ ስትጓዝ አብሮ የተቀመጠው ሰው ጨዋታ ይጀምርልሃል። ለምንና የት እንደሚሄድ ሳይደብቅ ያጫውታል። አንተም ትነግረዋለህ። ቆሎ፣ ሸንኮራ ተካፍለህ ትበላለህ። ስምህንና ድራሻህን አፈላልጎ የሌላ ጊዜ ደህንነትክንና ያን ሄድክበት ጉዳይ እንዴት ሆነልህ ብሎ አስቦ ይጠይቃል። ሰው ነህና ከሰው መሃል መሆንህን ይነግርሃል። በአንድ ወቅት ፈረንሳይ ሀገር ቦርዶ የምትባል ከተማ ለስራ በሄድኩበት ወቅት በትውልድ ሊባኖሳዊ የሆነ አንድ ጥሩ ወዳጄ እንዲህ አለኝ። በሰለጠነው በምዕራቡ ዓለም መጥፎው ግለሰቡ ሳይሆን ማኅበረሰቡ ነው። ራስ ወዳድና ብቸኛ እንድትሆን ያደርግሃል። እናም ለራስ ብቻ ታስባለህ፣ ለራስ ብቻ ትኖራለህ። በእኔ እምነት ኢትዮጵያ ውስጥ ደግሞ በተቃራኒው ማኅበረሰቡ ወይም መስተጋብራዊ ኑሮው ጥሩ ነው። በመሆኑም መንዝ የቆየውባቸው ጊዜያት በብዙ ወዳጆችና ጓደኞች በመተሳሰብና በመፈቃቀር የተነሳ ቀላልና የደስታ ኑሮ ነበር። ከሁለት ዓመት ቆይታ በኋላ ወረዳዎቹ ሲዋሃዱ ከወገሬ ወደ ሞላሌ ተዛወርን። ሞላሌ በሳምንት ሁለት ቀን መደበኛ አውቶቡስ ከደብረ ብርሃን ይመጣላታል። እስከ ምሽቱ አራት ሰዓት ድረስ የጄኔሬተር መብራት አለ። በማዞሪያ የሚሠራ ስልክ አላት። ሦስት አራት አልቤርጎ ምግብና መጠጥ ያላቸው ሆቴሎችም አሏት። ከወገሬ ጋር ስትወዳደር ትልቅ ከተማ ሆነችልን። ደመወዛችን በመቶ ሃያ ሰባት ብር አካባቢ አደገልን። እጅግም ደስ አለንና እድገት ማለት ይህ አይደለም ምን አልን። መንዝ በቆየሁባቸው ዓመታት የከተማውና የገጠር ኑሮ ልዩነት ስላልነበረው ገጠር ለመውጣት አንሰቀቅም ነበር። ስለሆነም ገጠሩን በደንብ የማወቅ እድል ገጥሞኛል። የሚገርመው እያንዳንዱን የተራራ፣ የወንዝ፣ የምንጭ፣ የደንና ልዩ ቦታ እንዲሁም የእያንዳንዱን ቀበሌ ስም በቃል ያውቃቸው ነበር። አቤት ከመንዝ ከወጣው በኋላ ስንቱ ቦታ ስንቱ ሀገር ሄድኩ ስንቱን እርከንና ዳገት ወጣሁት ስንቱን ተዋወቅኩት አልኩ በመደመም አሁን የቀበሌዎቹን ስም አስታውሳቸው ይሆን ብዬ ለራሴ ፈተና አቀረብኩ። እስኪ እየጠራው ልቁጠር አልኩና ከላሎ ምድር ጀመርኩ። ከደጋው ጀምሬ ወደ ቆላ ወረድኩ። አንጀትላ፣ ሰቅላዬ፣ ክለርቦ፣ አፍቀራ በቀድሞ ዘመን ነገስታቱ ተቃዋሚዎቻቸውን ወይም ተቀናቃኞቻቸውን በቁም እስር የሚያስቀምጡበት በገደል የተከበበ ቀበሌ ነው። ጦረዥና፣ ገንዳሳ እና እንጆላና ሀገር መድፊያ ብዬ ሁሉንም ቀበሌዎች ጠራው። አለመርሳቴ ገርሞኝ እስኪ ደግሞ የማማ ምድርን ልቁጠር አልኩና አሁንም ከደጋው ወደ ቆላው ይገም፣ ባሽ፣ አንጋዋ እያልኩ አንድ ሰባት ቀበሌዎችን ጠርቼ ስምንተኛውን ቀበሌ ስም ስጠራ አእምሮዬ ውስጥ የትልቅ መረዋ ድምፅ የሚመስል የሚያባንን ጩኸት ተሰማኝ። እንዴ አልኩኝና ድንገት ተስፈንጥሬ ተነሳሁ። የስ የስ አገኘሁት እያልኩ እቦርቅ ጀመር። እንደ ልጅ ነው ያደረገኝ። ከቤቴ ወጥቼ ግቢ ውስጥ ዘል ጀመር። በቃ ኳስ ተጫዋቾች ጎል ሲያስገቡ የሚሆኑት ነገር አለ አይደል? እንደዚያ ነበር የሆንኩት። እንዴት ይህን ያክል ጊዜ ስጨነቅና ሳስብ ሳይመጣልኝ ቀረ በማለት ተገረምኩ። የሚያስጨንቀኝ እንቆቅልሽ ተፈታ። የተደበቀበትን ቦታ አገኘሁት፣ አወቅኩት አልኩኝ። ተለጉሜ የሰነበትኩትን ያክል ማታ ፋሲካ ሁኖልኝ ፍስሓ ሁኛ መሸው። ባለቤቴም ዛሬ ምን ተገኘ አለችኝ ድንገተኛና ከመጠን ያለፈውን ደስታዬን አይታ ምንም አልኩኝ በፈገግታ። ለማንኛውም እንኳን ድብርት ለቀቀ አለችኝ። እንቆቅልሼ ሲፈታ ከራት በኋላ ከተቀመጥኩበት ሶፋ ላይ እንዳለው የሰነበተው ድካም ተደማምሮ ጭልጥ ያለ እንቅልፍ ወሰደኝ። እመጓ